የሆነው ብቻ እና የሰማው ብቻ ነው የሚናገር። አማኛት ሆኑ የማህበረሰቡ ዘንድ ሌላ ጊዜ ዜ የምትመጣው ነር ሰሚው እንኳን ሳይ አንተን የሚሰማ ሰው አታገኝ። ስለዳጉ ቆይታ የምናደርግ ይሆናል። ቆይታቸው ከኛ ጋር እንድታደርጉ ባክብሮት እንጠይቃችኋለን። ዛሬ ያው እንግዲህ እንደ አፋር ማህበረሰብ የዳጉን ስርዓት በምን መንገድ ለምን እንደሚጠቀሙ ከጋዜጠኛና ስነ ተግባቦት ተማሪዎች ጋር ዛሬ ስለ ዳጉ ቆይታ የምናደርግ ይሆናል። ቆይታቸው ከኛ ጋር እንድታደርጉ ባክብሮት እንጠይቃችኋለን። እንኳን በሰላም መጣችሁ፣ እንኳን በደህና ቆይ ጥሪያችንን አክብራችሁ ስለመጣት እጅግ አድርገን እናመሰግናለን። ያው እንግዲህ ዛሬ ዳጉ የአፋር ማህበረሰብ ለምንድን ነው የሚጠቀመው? ጥቅም ውስጥ ምንድን ነው? ምን ያህል ዘመን ሲጠቀም ቆይቷል? በአሁኑ ሰዓት ስ ምን ይመስላል? የምለውን ቆይታ አብረን የምናደርግ ይሆናል። እንግዲህ አፋር እንደመሆን መጠን ዳጉ ማለት ለአንተ ምንድን ነው? ዳጉ ማለት የአፋር ማህበረሰብ በድሮ በትንት ጀምሮ ሲጠቀም የነበረው እና ከትውልድ ወደ ትውልድ ሲተላለፍ የመጣ ተግባቦት ሰንሰለት ነው። አፋሮች መረጃ የሚያገኝበት መንገድ ነው። አንድ አካባቢ የሆነው ነገር ወደ ሌላ አካባቢ ላይ አፋሮች የሚጠቀሙት ዳጉ ሲስተም፣ አንድ አካባቢ ላይ ዳጉ ላይ የሰማኸው ነገር ሌላ አካባቢ ስትሄድ ያኛው አካባቢ ላይ የምታገኝ ሰዎት ይጠይቁሃል። ወይ ደግሞ ሁለት ሰዎች በመንገድ ላይ ሲገናኙ ይተያይቃሉ። ዝም ብሎ ይተላለፉ። በመጣህበት ምን ነበር፣ ምን አዲስ ነገር አለ? ብዙ ነገር ሊሆን ይችላል። የመረጃ ፍሰት ነው። የመረጃ ፍሰት ነው። እና ለአንተ ያው እንግዲህ እብራሂም እንዳለ ዳጉ የመረጃ ፍሰት ነው ብለናል። የዳጉ ጥቅም ምንድን ነው ብለህ ታስባለህ? የዳጉ ምን ማለት እንደሆነ አብራቷል እብራሂም፣ ሰምተነዋል። ዳጉ ጥቅሞች ስንመለስ ዳጉ የተለያዩ ሰዎች ከተለያዩ አቅጣጫ ሲመጡ ተገናኝቶ ካወሩ በኋላ ኢንፎርም ምን እንዳለ ምን አዲስ ነገር እንዳለ ኢንፎርም የሚያደርጉበት፣ በተለይ ደግሞ የዲጂታል ዘመን ከመድረሱ በፊት ሰዎች የሚግባቡበት መንገድ ነው። ምን አዲስ ነገር እንዳለ ምን እየተከሰተ እንደሆነ አንዱ አስበርሳቸው ኢንፎርም የሚደራረጉበት መንገድ የሚለዋወጡበት መንገድ ነው። ጥቅሙ ወደ ጥቅሞቹ ስንመጣ ደግሞ አንዱ ያልሰማውን አንዱ ኢንፎርም ለማድረግ ይጠቅማቸዋል። አንድ ሰው ከሌላ አቅጣጫ ሲመጣ አንድ ሰው ጋር ሲገናኝ ምን አዲስ ነገር እንዳለ እሱ ያልሰማውን ነገር ለማሰማት ከሱ ደግሞ መረጃ ለመቀበል ይጠቅማል ማለት ነው። ዳጉ ጥቅሞ ይሄን መረጃ ያልሰሙ ሰዎች ከባቢን የሚወክል ነገር ሊሆን ይችላል። ያልሰማ ሰው መረጃ እርስ በርስ የሚለዋውጥበት ሂደት ከመሆኑ አንፃር የተነሳ ላልደረሰ ሰው ስናደርስ ያ ሰው ይሄንን መረጃ በመቀበል ጥቅሞ ያገኛል ያው እንግዲህ ዳጉ በአሁን ሰዓት እንግዲህ ማህበራዊ ሚዲያ እየተስፋፋ እያደገ ያለበት ጊዜ ላይ ነው ያለን እና የሀፋር ማህበረሰብ ዳጉን ለምን ለምንድን ነው የሚጠቀሙት የሚጠቀሙት በብዙ መንገድ ይጠቀማሉ በፖለቲካዊ በማህበራዊ የማይጠቀሙት ነገር የለ ዳጉ ሲባል በኢኮኖሚ ዘርፍ ለምሳሌ መረጃን ለማግኘት የአፋር ማህበረሰብ አርብቶ አደር በመሆኑ መረጃ ይፈልጋሉ። ዝናብ ኬት እንደዘንበ መቼ እንደዘንበ እና በአንድ አካባቢ ላይ ድርቅ ሲከሰት ወደ ሌላ አካባቢ ያለውን እንስሳ ሙቭ ለማድረግ ወደዛ ክታቻ ለማውሰድ መረጃ ይፈልጋሉ። ኢኮኖሚካሊ እንስሳውን ከድርቅን ለማስቀረት እና ሳር እንዳያገኙ ለማድረግ ያግዛል። ሁለተኛው ደግሞ በጤና በኩል ይጠቀማሉ። ለምሳሌ አንድ አካባቢ ላይ የሚከሰተ ነገር ከተከሰተ፣ አዎ በአንድ አካባቢ ወደዛ ሌላ አካባቢ የመጣ ሰው ይጠየቅና የዚህ አካባቢና እኛ የዚህ ቦታ እንደዚህ አይነት በሽታ ተከስቷል ካለ የማይደርስበት ቦታ ይሄዳል እንስሳ ወይ ወደዛ ይወስዳል። ሰው ላይ የሆነ የሚሆን ከሆነ ደግሞ እንደዛ ይደረጋሉ። እና መረጃውን ያገኝ የአፋር ቀን በራሱ ምክንያት ከቤት ይውጣና ማታ ሲመጣ ስለ ኢኮኖሚ ሀገር ላይ ምንነት የተከሰተ አካባቢ ላይ ያለው መረጃ ሰብስቦ ወደ ቤት ይመጣልና ያውቃል። ይሄ ምንድን ነው በጣም ወደ ከትውልድ ወደ ትውልድ ማተላለፍ ያለበትና አሁን ያለንበት በዲጂታል ዘመን ማጥፋት የሌለበት እውነቱም ውስጥ ያዘለ በመሆኑ ማህበረሰብ የተባበሩ ሀገር በቀል እውቀት በመሆኑ ደግሞ ከፍ ለማድረግ በትምህርት ስርዓት ውስጥ ማካተት ወደፊት ይህንን ነገር ገፋ ቢደረግ የተሻለ ይመስለኛል። ዳጉ በአፋርኛ ምን ይባል? በአፋርኛ ዳጉ ዳጉ ነው። እዚህ በመጨረሻ ላይ በተጨማሪ ዳጉ እንግዲህ የመረጃ ፍሰት ነው ብለናል። ማዋሸት የማይቻል ነው ነው የሚባለውና ይሄ ነገር እንዴት ነው? አዎ አይቻልም፣ ማዋሸት። ለምሳሌ ዳጉ ከአሁን ላለንበት ከዘመናዊ የዲጂታል ዘመን የተለየ የሚያደርገው ማዋሸት አይቻልም። ውሸት ውሸት የለም። ምክንያቱም ውሸት ካለ ጥሩ ስላልሆነ ያው እንደ ማህበረሰቡ ውሸት ያን ነገር አይቀበሉም። ውሸቱም አንድ ሰው አንተ ለምሳሌ ያልሆነ ነገር ሆነ ብለህ ካወራኸው የአንተ ውሸት ዳጉ ሆኖ ይሰራጫል። ይሄ ደግሞ አንተ ታማኛት ትሆን የማህበረሰቡ ዘንድ ሌላ ጊዜ ዜ የምትመጣው ነገር ሰሚ እንኳን ሳይሆን አንተን የሚሰማ ሰው አታገኝም። ሌላ ጊዜ ዳጉ ከአንተ ማን አይጠይቅም። ምክንያቱም ይሄ ሰው እንደዛ ብሎ ይሄ ውሸት ሆኖ ስለተገኘ ሌላ ጊዜ ለአንተ ጥሩ አይደለም እና ውሸት አይዋሽም። የሆነው ብቻ እና የሰማው ብቻ ነው የሚናገር። ይሄ ነው ጥሩ የሚያደርግ። በፍጹሙ መዋሸት አይቻልም። በምሉ ሀሳብ ላመት ጨምሮ ነገር አለ ጥሩ ሀሳብ ነው። ዳጉ ላይ መዋሸት አይቻልም በእርግጥ ምክንያቱም መረጃው መረጃ እስከሆነ ድረስ እና ምስጢር እስካልሆነ ድረስ በትክክለኛ መንገድ የምትነግረው ወይም ከሰው ጋር ስትገነ በትክክለኛ መንገድ የምታወራው እና ለሰው የምታሰላልፈው ነገር ነው። መዋሸት እዚህ አይቻልም። ስለዚህ በማህበረሰቡ ዘንድ ውሸታም ሰው ነው ተብለው ይታወቃል። የዳጎን ዳጎን የጣሰ ነው ማለት ነው። ከሱ መቀበል አይቻልም። ሁለተኛ ዳጉ ካሱ መቀበል አይቻልም። በአሁኑ ሰዓት ማህበራዊ ሚዲያ ያደገበት ነው እየተስፋፋ ያለበት ነው የተለያየ በዩቲቪ ኢንስታግራም ቴሌግራም ቲክቶክ ሌሎች ፕላትፎርሞችን ትውልድ እየተጠቀመ ያለበት ሰዓት ነው እና ከዚህ አንጻር ዳጎ አልቀረሙ ወይ? የከተማ ማህበረሰብ ሶሻል ሚዲያን ይጠቀማሉ። የገጠር ማህበረሰብ በብዛት መብራት ያልደረስበት አካባቢ ሊኖር ይችላል። በብዛት ስልክ የማይጠቀም እንትን ሊኖር ይችላል። ከዚህ አንጻር ከተማና ከተማና ገጠርን ስናስተያየው ትንሽ ልዩነት የለውም ወይ? ዳጎ አልቀረሙ ከዚህ አንጻር ምንድን ያለው ማለት ነው? ከድሮና አሁን ላይ ካለው ጊዜ ጋር ስናነጻጽር ዳጉ እንደ በፊቱ ያን ያህል ደረጃ ላይ አይደለም ማለት ይቻላል። ምክንያቱም ከተማ ያለ ህዝብ ዲጂታል ዘመን ስለሆነ ማህበራዊ ሚዲያዎችን ይጠቀማል፣ ቴክኖሎጂዎችን ይጠቀማል እና አብዛኛው ደግሞ የማህበረሰባችን ወይም ደግሞ የአፋር ህዝብ ማለት አርብቶ አደር ገጠራማ አካባቢ የሚኖር ስለሆነ ከከተማና ከገጠር አንጻር ስናይ ደግሞ እኩል አይነት ተደራሽነት የለውም ማለት ይቻላል ዳጉ ምክንያቱም ከተማ ያለ ከተማ ያለ ህዝብ ፕላትፎርሞችን ሶሻል ሚዲያዎችን ቴክኖሎጂን በመጠቀም ነው የሚጠቀመው፣ ሚዲያዎችን እየተጠቀመ ነው ኢንፎርሜሽን ሊቀበል ወይም ደግሞ ሊሰጥ ወይ ሊያሰራጭ የሚችለው። ገጠራማ አካባቢ ያለ ህዝባችን ደግሞ እስካሁን ዳጉን በመጠቀም እና በዳጉ ምክንያት የሰማውን አንዱ ከአንዱ እያስተላለፈ ነው የሚኖሩት ማለት ነው። በአጠቃላይ ስናየው ዳጉ ከበፊቱና ከአሁኑ ጋር ስናወዳደር ወይም ደግሞ ስናነጻጽር በፊቱ ደረጃ ላይ አለ ማለት አይቻልም። ያው ይሄን ደግሞ የዳጉ ደግሞ ቴክኖሎጂን በምንጠቀምበት ሰዓት ዲጂታል ጊዜን በምንጠቀምበት ሰዓት ደግሞ የቆዩ ነገሮችን ባህላዊ ነገሮችን ወደ ጎን መተው የለብን ዳጉን ለማስቀጠል እስከ ዩኒስኮ ድረስ ለማስመዝገብ ደግሞ መጥረፍ ወይም መትጋት ወይም ደግሞ ጥረት ማድረግ አለብን እያስባለ ጥሪያችን አክብራችሁ መታችሁ ይህንን መልእክት ስላስተላለፋችሁ እጅግ አድርጌ አመሰግናለሁ። የተከበራችሁና የተወደዳችሁ ክብራትና ክብሯን እንግዲህ ዳጉ በአፋር ማህበረሰብ ውስጥ መረጃ የምንለዋወጡበት ስርዓት እንደሆነና እንዲሁም ደግሞ በዳጉ ውስጥ መዋሸት እንደማይቻል የዋሸ ሰው በማህበረሰብ ዘንድ ተቀባይነት እንደሌለና እንዲሁም ደግሞ ዳጉ ጥቅም እንዳለ በአሁን ሰዓትም ደግሞ ዳጉን የሚጠቀም ማህበረሰብ በብዛት ማህበራዊ ሚዲያ በመስፋፋቱ ትንሽ እየቀነሰ የመጣ ቢሆንም ይህ ስርዓት መቀጠል እንዳለበትና ማደግ እንዳለበት ማህበረሰቡ መጠቀም እንዳለበትና ይህ ስርዓት መቅረት እንደሌለበት እንግዲህ ከእብራሂም እና ከከድር ጋር ያደረግነው ቆይታ ላይ ክትትል አድርጋችሁ እንደሰማችሁ ተስፋ እናደርጋለን። ዛሬ በዳጉ ዙሪያ የነበረ ቆይታ ይህን ይመስል ነበር። በሌሎች ዝግጅቶች እስከምንገናኝ ሰናይ ጊዜ ይሆንላችሁ።